በስላሴ ይጃለ ረበ በድንግል ማርያም እንደ ተንበርከክሽ፣ ምንድነው ነው በህፃነት የገባው? ምን አድርገህ ተብለህ ነው? ነው ምንም የለም። ቆይ ገና እኮ የአርባ ቀን ህፃን ነው። በአርባ ቀኑ ነው እድሉን ያነበባችሁት፣ በአርባ ቀኑ ነው። ማን ቁጥ ነው ማን ከልከል ነው? ከቤተሰብ ዜሮ ነው፣ ቤተሰብ ምንም የለም ቤተሰብ። እንደው ሞት ነው የሚያውቀው ቤተሰብ። ማነው የሚያውቀው ቤተሰብ? እሺ ለምንድነው ልብሱን ያስወለቃችሁት? እንደዚህ እራቁት ሆኖ ነው አዲስ አበባ ተገባ? ስምንት ዓመት ከምናም ሞላው። አንድ ብር ጊዜ የለም አንድ ብር ልጁን እብድ ብላ መስለው በቁሙ እብድ እሺ በቃ በቁሙ ሙት ነው መስለው በቁሙ ሙት ጨርቁን እንደዚህ ጥሎ ራቁቱን እብድ ሆኖ ነው እንዲቀር ነው ራቁቱን አዲስ አበባ ያስገባነው። ግን አውቃን አዲስ አበባ ገብቶ በቃ ራቁቱን ነው የገባው። ራቁቱን ወይ በአርባ ቀን ምንም የማያገጻለች እድል አንብበው እድል ወስደው አነበብን። ግጥም አድርገን እድል አነበብን። በቃ መቸብቸብ ነው

በቃ እኛን መቶ መቶ እ አንቀሳቀሰው ነው እኛን እስካሁን ድረስ። ወይ ጉድ! እሺ ተዘጋጁ፣ ተዘጋጅ። በስላሴ ስም በልጥራ በስላሴ ስም በህያሉ በመድኃኒዓለም ስም ሴት አይነጥላለሁ ከእናት ሴት አይነጥላለሽ ከእናት የመጣሽ ነይ። እስኪ ምንድን ነው የምታረጊው ለሊት በቃ የሆነ በቃ ሙት አስመስዬ ሙት ሙት መስዬ ነው የምገናኘው። ሙት መስዬ ሙት መስዬ። ስንት ጊዜ ነው ከሱ ጋር እንዲህ ስታደርጊው አብሬ? ስንት አመቱ ነው ልጁ? ሀያ ስምንት ሀያ ስምንት ዓመት ሙሉ አብረሽ። ሀያ ስምንት ዓመቱ ነው አንድ ነገር የለውም። አንድ ነገር ዜሮ ነው። እንዲህ አገባ ማትፈልግ ይ ነገር አልፈልግም። አልፈልግም ሚስት ሆነሽ ተቀምጠሻል። አብሬ የምቀመጠው ማብረር፣ ማብረር፣ ማብረር በሰኩን መንገድ ካሰበ በቃ ነው አበረው ነው ነው ነው ነው ያለም ስም በወላዲ ታምላክ ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በቅዱስ ሩፋኤል ስም በቅዱስ ስም በመጥምቁ ያንስ ስም በሰማቱ በቅዱስ ስም በቀን የገባው መተት የገባ መተት እድሌስ? እድሌስ? እድሌስ? እድሉ እኮ እሱ ነው የምበላበት። እድሌ እኮ ነው፣ እድሌ ነው። የራሱ እድል እኮ እሱ አይደለም፣ የእኛ ነው። እኛን የምንጠቀመው እስካሁን። እኛን እግዚአብሔር የሰጠው እኮ ለሱ፣ እኛን የምንጠቀመው እስካሁን። ለሱ ቢሰጠውም እኛን የምንጠቀምበት እስካሁን። ከዚህ በኋላ ደግሞ እሱ ነው የሚጠቀመው እድሉ። የድል መተት፣ የድል መተት። ሴት አይነጠላ፣ ሴት አይነጠላ፣ ከደሙ ከሰውነቱ ከሰውነቱ ለቀኖተናል። በስላሴ ስም ለዘላለም በሲኦል ታስረናል። የዘጋ ነውን እድሎቹን በድንግል ማርያም ስም ከፍተናል። የመጨረሻችን ነው በል ሰባት የጮ እናውጡ አንድ ላይ ትልበል። አንድ ሁለት፣ ሶስት፣ አራት፣ አምስት፣ ስድስት በላይ የመጨረሻ ገንዝ እናሄድ ቅዱስ ገብርኤል ሲኦል ያወርዳችሁ እግዚአብሔር የተመሰገነ። መንበር ከከራሱ እኮ ቅጣት ነው። ለዛ ነው የሰው እድል እየወሰዳችሁ ና እስኪ ና ና ና ና ና ና ና ኧረ ቆይ ቆይ ቆይ ና ወደዚህ ደናነ የት ነበርክ? እኔ ክፍለ ሀገር ደበርኩ ነው እ ክፍለ ሀገር ልብስ ማን ያውለቀው? እኔ እንጃ እ እኔ እንጃ። እስኪ አምጣ ልብሱ፣ ያንተ ልብስ አረል ልብስን ጨርቅን እንዲያውልቀ አብደቅር ተንከራተት ተብሎ የተደገመ መተት ነው። መቼም ዝም ብሎ አረል ሚያዞር የሚያንከራተት ይህ ልብስ ነው። ጨርቅን ጣል እበድ ተብሎ የተደረገበት መተት ነው። ልብስህን ልበስ። መብራን የመጨረሻ አርግልህ በሉት። እመቤታችንን አመስግኑልን፣ ብናል አመስግኑለት።